ቤተሰብ ቤት ለእንግዳ ሰዓት ላይ ይደርሰናል። ቤት ለእንግዳ ቤት ስንት እንግዳ መጣ ቤታችን

አቢ አበባልቻ ያልመጣ ሰው የለ። ያልመጣሰለመስቀሚለውበጣም ደግሞ ጨዋታ የሚችሉ ሰዎች አሁን ዶክተር አያሌው እሱ ነው። ያንቺ ንግር እንዴ? አረ እዚህ ቤት መጥቶ ጨዋታ የማይችል ሰው አጋጥሞ ነው እንዳላቤታችን ድምቅ። ዛሬ ታዲያ ማን ልታመጭልን? ዛሬ እንግዲህ ሙሉዬ በጣም ባህሉን አካባቢውን በማስታወቅ የሚታወቅ ወጣት ነው የሚመጣው ታውቂ ዋለሽ ሙሉዬ፣ ሙዚቀኛ ነው። በሙዚቃው ብዙ ባህሉን ያስታውቃል፣ አካባቢውን ያስታውቃል። ብዙ ያልታወቁ የነበሩ አካባቢዎችን በሙዚቃው በደንብ ሲያስታውቅ የነበረ ነው። ወንደ ወንደሰን አበበኝ ወንዴ ኮንታ። ዛሬ ከወንዴ ጋ ነው የምንጫወተው። ብዙ እንጂ እውነት ብዙ ጨዋታ ነው የምናደርገው። በቅርቡ ጉዞ ላይ ናቸው፣ ኪን ኢትዮጵያ። ስለሱ እናወራለና፣ ብዙ ነገር ብዙ እንጠይቃለና፣ ሙሉዬ

ጸጉር ስታይል በቃ እንዳለ ነው አይቀየርም እንዳለ እንዳለ ነው እንዳለ ነው ሰላም ናችሁ ሰላም እሁድ ቤት የመጀመሪያ ነው ስትመጣ እንዴት አየው ታዲያ እሁድ ቤቱንም ብቻ አይደለም ያው እናንተ ለሀገራችሁ ትላልቅ ስራዎችን የሰራችሁ ሰዎች ፊት ለፊት ቁጭ ብዬ እንደዚህ የማውራት እድሉም አልነበረኝምና ሳውር እየፈራው ነው እና ደስ ይላል። ቤታችሁ በጣም ደስ ይላል፣ እግዚአብሔር ይመስገን። ግቢውንም አየሁ አይደል? እንዴት ለብለብ እንደሆነ በጣም በጣም። ጠዋት ተነስተንም ኮተኩታለን አይደል። በጣም የሚገርመኝ ወንዴ ኮንታ ነው አይደል? የሚባለው ኮንታ ኮንታ ነው የሚባለውና አባትህ አቶ አበበ መቼም ቅር አይላቸው? እንዴት አንተ ብቻ ነህ በብሔር እንትን የምትጠራው? በአባት ስም እንደውም የአባት ስም እኮ ኮንታ ነው የሚመስለው አይደል። እንዴት ነው አንተ የተወለድከው ጅማ ነው ያደከው ኮንታ ነው። እንዴት ተጀመረ ይሄ ኮንታ ለማስተዋወቅ በዓለም ላይ ያው ኮንታ እንዳያችሁ አንቺ የሚሄደች ጎብኝ ተሻልና ከጨበራ እስከ ጩርጩራ ድረስ በግምት ወደ ዘጠና ኪሎ ሜትር ቦፍ በረር ረጅም የሆነ ከፍተኛ የምድር ሆነ የከርሰ ምድር ማዕድን ሀብት ያለበትን በውስጥ ወደ አራት ሀይቆች ወደ 24 ፍሏዎች የማዕድን ውሃዎች እጽዋቶችም ቢሆኑ እጅግ በጣም 78 ፐርሰንቱ የመድኃኒትነት ባህሪ ያላቸውን ያንን የሚያህል ግዛትና ሀብት ለዱር እንስሳት ሰጥቶ በትንሽ የጓሮ ተለክቶ ተመስገን ብሎ የሚኖር ማህበረሰብ ነው። ኮንታ ና ለዱር እንስሳትና ና ለተፈጥሮ የሚቆረቆር ትልቅ ማህበረሰብ ነው። ና ከዛ ማህበረሰብ ነው እንግዲህ የወጣሁት እጅግ በጣም ደስ የሚል ያው ህብረ ገብነትን የማህበራዊ ህይወት ልማድ ያው ሂዳችሁ እንዳያችሁት ነው። ና ኮንታ እንደዚህ ነው። አገላለጽ በጣም በቃ እንደዚህ አይነት ማስታወቂያ ማንም ሊሰራ አይችልምአለአ ቃላቶቹ ና ደግሞ የሚገርም ነገር ከልቡ ነው። የሚገርምሽ ሙሌ ወንዴ ሙዚቀኛ ከመሆኑ በፊት ደግሞ ማአት ጉዳይ ወታደሩ ሁሉ ነበር አሉ፣ ኳስ ተጫዋቹ ሁሉ ነበር አሉ። በመቼ እድሜ ነው? ሁሉ ሁሉ እንዴት ነው ጉዳዩ? ያው እድሜውን የተጠቀመ ወጣት ነኝ። በርግጥ ሄጃለሁ እኮ። ልጅ ይመስላል አይደል? ስፖርተኛ ከሆነ አንቱ ሳይባል ነው። ያው በችግር ስትሰለጥን ትንሽ ያዝ ትላለና። በርግጥ ያው አበበ ነው አባቴ ነው። በህይወት ዘመኔ ብዙ ጊዜ ሶስት ነገሮችን እንደሆነ ይመክረኝ ነበርና ልጅ ሳለ በመንፈሳዊ ህይወት ውስጥ እለፍ፣ ከዛ ከእግር ኳስ ጋር የሰመረ የስጋ ዝምድና ይኖረህ ለአቅማዳም ግን ስደርስ ወታደር ሁን ይለኝ ነበርና ሶስቱንም ሆኛለሁ። እግዚአብሔር ይመስገን። በጣም ደስ ይላል። ስንት አመት ወታደሩ? ሰባት አመት። የፈረምኩት ለሰባት አመት ነው። በኢትዮ ኤርትራ የድንበር ጦርነት ያኔ በአስራ ስድስት አመቴ ነው። ኤርትራ ኢትዮጵያን በ1990 ግንቦት አራት ላይ ወረራ እንደተፈጸመ እኛ በ21 ሰኔ 21 ነው ብር ሸለቆ የገባ ነውና እዛ ገብተን ሶስት ወር ስልጠና ወስደን ወታደራዊ ስልጠና ወስደን ዲወደ ባድመ ሽራሮ ግንባር ሄደን ከነባር ሰራዊት ጋር የተቀላቀል ነው። ኮንታን ለማስተዋወቅም ወደ ሙዚቃ ለመግባትም መነሻ የነበረው እኮ እዛ በዘመተ በወታደር ቤት ነው። ና ወንደሰን እባላለሁ ከኮንታ ነው ሲባል ብዙ ሰው አያውቀውም ነበር ያኔ። ና ኮንታንማ ማስተዋወቅ አለብኝ ብሎ ገባ። በደንብ አስተዋወቅኔ። እዛ አካባቢ ስላለው ባህል ስታወራ ከዚህ በጣም የገረመኝ ነገር አንድ ሰው ወንጀል ከፈጸመ ቅጣቱ የሚሆነው ምድርን ነው መካሴ ያለበት፣ ሰውን ብቻ መካሴ የለበትም ተብሎ ዛፎች እንዲተክል ነው የሚደረገውና ይሄ ባህል በጣም ነው የገረመኝ። እና ድሮም ጀምሮ አሁንም ድረስ ይሄ ባህል አለ፣ እንደዚህ ተገበራል። ባህሉ ምንድን ነው? ለምሳሌ አንድ ሰው ሰው ገሎ በጽፋቱ ተጸጥቶ እርቅ ቢፈልግ ኮሚኒያ የሚባሉ የእርቅ አስፈጻሚ ጎሳዎች አሉ፣ በብሔረሰቡ እርቅ ብቻ የሚያስፈጽሙ ማለት ነው። እና የሀገር ሽማግሌዎች፣ የሃይማኖት አባቶች በተገኙበት ሌሎችም ከዚህ ስህተት መማር ያለባቸው ታዛቢዎች ባሉበት የእርቅ ስርዓቱ ሲከወን ገዳዩ ሶስት ቅጣት ነው የሚቀጣው። አንደኛ ለፈሰሰው ደም ምትክ ልጃገረድ ልጁን ስጦታ ይሰጣል፣ ሴት ልጅ ማለት ነው። ልጅ ከሌለው እህቱን፣ እህት ከሌለው ዘመድ ተፈልጋ ነው የምትሰጠው። ምክንያቱም ዓለም ላይ ደም መፋሰስን፣ በቀልን ማስቆም የሚያስችል ጸጋ ያላት ሴት ልጅ ብቻ ናት ተብሎ የሚታመነው በማህበረሰቡና ለሴቶች ያላቸው ከፍታ የሚገልጹበት ነው ሁለተኛው ለእርቅ ማስፈጸሚያው ላም እና ቦርድ የሚባል መጠጥ ይቀርባል። ዋናው ና ትልቁ እሷ እንዳለችው ድርጊቱ የአፈጻጸሙ ድርጊት ከባድ ና ቀላል ከሆነ ታይቶ ድርጊቱ የተፈጸመበት መንገድ ና እንደ እንደ ወንጀላ አፈጻጸሙ ክብደት ና ቅለት መሰረት መቶም ሁለት መቶም ሶስት መቶም የዛፍ ችግኝ ለምድሪቱ ካሳ በመክፈል ነው እርቅ ስርዓት የሚያከናወን ምክንያቱም ከገነት ይልቅ ከምድር አፈር ጋር ነው የሰመረ የስጋ ዝምድና ያለው ተብሎ ይታመናል ና አንድ ሰው ሰውን ሲበድል ምድርን በድሏል ተብሎ ነው። ስለ ኮንታ እንደዚህ ብዙ ልማቶች ሳይሰሩ በጣም ብዙ ዘፈንክ፣ ለማስተዋወቅ በጣም ሞከርክ ና ብዙዎችም በአንተ ሙዚቃ ያወቋት ይመስለኛል ና ኮንታና አካባቢውን አሁን ስታየውስ ምንድን ነው የሚሰማህ? ያው እግዚአብሔር ይመስገን በሀገራችን ትልቁ ከሚባለው ዳናሎጂን ጨምሮ ትላልቅ ፕሮጀክቶች ያሉበት ነው። የኮሻ ግድቡን ከአባይ ቀጥሎ ትልቅ ለሀገራችን ትልቅ እስትንፋስን ማምጣት የሚችል አቅም መሆን የሚችል ስራዎች እየተሰሩ ነው እንዳያችሁት እና በጣም አሁን ደስተኛ ነኝ በጣም ያው ለተፈጥሮ በጣም ፍቅር አለው ለእፅዋት ለእንስሳት በጣም ፍቅር አለው። እና እስቲ አንተ ስለ ኮንታ ህዝብ ይሄ ነው ብለህ ግለጽልን። ታማኝነቱም ቢሆን ሁለት አርሶ አደሮች አንድ ጊዜ ይጋጫሉ እና አንዱ የአንዱን ክብር እየተናገረ እየነካ አላስፈላጊ ጭቅጭቁ ሲገቡ አንድ ሚሊሻ ሲያልፈያቸው ና ለእነሱ ያው ከድርጊታቸው እንዲቆጠቡ ነው፣ ወደ አላስፈላጊ ግጭት ውስጥ እንዳይገቡ ነውና ረፉ ስመጣ በህግ ጠይቃችኋለሁ፣ ቀበሌ ብሎ አልፏችሁ ይሄዳል። በህግ ጠይቃችኋለሁ ብሎናል ብለው የሁለት ሰዓት መንገድ ተጉዘው ሚኒሻው ነገ እዛ ቀበሌ እስከሚመጣ ድረስ ታስረው ጠበቁት። ማለት በፍቃደኝነት ለምን በህግ ጠይቃቸዋል። ወደ ሙዚቃ ልመልስ። መቼም ኮንታን ከማስተዋወቅ በላይ የደቡብ ኢትዮጵያ የሙዚቃ ማህበር መስረተ፣ አንተ ስራ አስኪያጅም ነህ። ምን ደረሰ እሱ ነገር? ደቡብ ኢትዮጵያ ላይ ወደ ሃምሳ ስድስት ብሄረሰቦች አልፎ አልፎም ደግሞ ወደ አስራ ስምንት የሚሆኑ ማህበረሰቦች አሉ እና አጠቃላይ ወደ ሰባ ማለት ይቻላል። ለምን ክልል ክልል ላይ ተሰጥኦ ያላቸው አቅም ያላቸውን ልጆችና ሙያው የሚፈልገውን ስብዕና ያሟሉ ልጆችን ለምን አንድ ላይ ሆነን አንሰራን በሚል ማማከር ጀመርኩ። እግዚአብሔር ይመስገን ሀሳቤን ብዙ ልጆች እየተቀበሉ መደገፍ ጀመሩ። ሀሳብ በማመንጨት በማደራጀት ያንንም ፕሮጀክት ፕሮፖዛሎችን የምትደሪያ ደንቦቹ እያንዳንዱን ነገር ስምንት ወር ምናምን ገደማ ነው የወሰደብኝ። በጣም የምቀርባቸው ማደንቃቸው ልጆች አብሬ መስራት እንፈልጋቸው ልጆች ፊት አድርጌ ያንን ህጋዊ ሰውነት አገኘን። እግዚአብሔር ይመስገን። የመጀመሪያ የሰራ ነው ዋሴ ተቀባይነት ያገኘ ነበረ። በጣም ይገርማል። እና እንደው ከእንትኑም ጋር እንደውም እስኪ አብረህ ንገረኝ። ዋሴ ዋሴ አላችሁ። በዛ ልክ ተቀባይነት አገኘ። አሁን ህዳሴ ግድቡ ሲመረቅ ምንድን ነው የተሰማችሁ? ያው ዋሴ ዋሴን የሰራ ነው እንግዲህ ብዙ ልጆች፣ መጀመሪያ ሀሳቡን ያው ዜማና ግጥም መነሻውን አማርኛውን ከሰራዊም በኋላ የእኔ እንደ እድለኛ ሆኜ ከቲሙ በተለየ መንገድ ከቲሙ አባላት ወታደር ቤት ያው ረጅም ጊዜ ቆይቼ ስለነበር ባንተና በተወለድ ክባት አፈር መካከል ያለው ይህ ውስጥ ወይራ የስጋ ዝምድና ሚስጢር የተገለጠልኝ የሀገር ፍቅር የበራልኝ ወታደር ቤት ነው እና ያንን ስሜት ነው እዚህ ጋር ሪፍሌክት ያደረግኩት ማለት ነው። እና ግጥሙም ሲጻፍ ዜማውም ሲመጣ ከዛ ሀገራዊ ስሜት ለሀገር የሚከፍለው ነገር ነው። ምንድን ነው ዋና አላማው ሀሳቡ የነበረው ለትርፍ ጥቅም ወይም ለንግድ አይደለም ሲሰራ የነበረው ሀሳብ እኛ ክልል ላይ ሰፊ ስለሆነ የሀገር ፍቅር ተነሳሽነትን መፍጠር እና ሁሉም በገባው ልክ አቅም ያለው አቅሙ፣ በጉልበቱ፣ ገንዘብ ያለው በገንዘቡ፣ ሁሉም በገባው ልክ ለኢትዮጵያዊነት ወይም ለህዳሴው ግድብ መሳካት የበኩሉን አስተዋጽኦ እንዲፈጥር ትልቅ ተጽዕኖ በውስጡ ለመፍጠር የነበረ ስጋ አላማ ነበር። ዋሴ ዋሴ ምንድን ነው?

ናችን አባይ ነው። ለምን አባይ ግን ሙስሊሙንም ክርስቲያኑንም ፕሮቴስታንት፣ ሁሉንም እምነት ያለውንም የሌለውንም ትንሹን ትልቁንም ሁሉንም አንድ ያደረገ እና የአንድነታችን ዋስትናችን ዋስ ጠበቃችን ዋሴ ያው አባይ ነው ለማለት ነው። የተሳተፈውን በጣም ብዙ ሰው ነበረ፣ በተለያየ ቋንቋ ነበረ። ና ወንድዬ እስኪ ስለ ናይጄሪያ ዋርድ አስታውሳ የናይጄሪያውም እድል ያገኘ ነው በዋሴ ነው ነው በሱ ነው። ከዋሴ በኋላ ሌሎች ዜማዎችን ሰርተናል። ኑኒሶ የሚል አንድ ስራ ሰርተናል። እነ ማመር ችድጋጋ እነ ይታገሱ መለስ በኮንትኛ ና በዳውረኛ እንዲደው አድርገን ቆንጆ አንድነን እኛ አንድነን የሚል ስራ ሰርተናል። ሌሎችም ስራዎች ሰርተናል። እና የዋሴ ግን የዚህ አባይ ስራ አጋጣሚ ዶክተር ሰናይት ማሪዮ ስራውን አይታ ወዳ ስለ ነበረች። የአፍሪካው የዚህ የአምሳ አራቱ ሀገራት የባህል ፌስቲቫል ላይ ከኢትዮጵያ ማን ይጋበዝ የሚል ሀሳብ ሲመጣ እሱን ሙዚቃ ነው ሰርች አድርጋ እዛ ለኮሚቴው ያቀረበችው። ከዛ አዩና ባራይቲውን ወደዱት በጣም የተለያየ ዜማ አንድ ሙዚቃ ላይ ብዙ አይነት ውበት፣ ብዙ አይነት መገለጥ ነው ያለው ና ይሄ ቲም ነው መምጣት ያለበት ተብሎ ለእኛ ቀጥታ የኢንቪቴሽን ደብዳቤ ተላከልን ማለት ነው እኛ ስንሄድ ለገና የመጀመሪያችንም ስለሆነ ልተ ተሳትፎ ነው። ግን ምንድነው ያ ዋናው እዛ ጋር የነበረው የዝግጅቱ ሀሳብ የአፍሪካ ኢንተርናሽናል ሙዚክ ነው የሚለው ፌስቲቫል ነው የሚለው እና አፍሪካዊ ማንነታችንን የምንገልጽበት ነው እዛ ጋር ና እኛ ብቻ ነን ከሁሉም ተወዳዳሪዎች፣ እኛ ብቻ ነን በራሳችን ዋሽንት፣ ማሲንቆ፣ ምናምን ምናምን ይዘን የሌሎችን ዘመናዊ ሙዚቃ መሳሪያዎችን ሳንጠቀም ስራችንን ያቀረብ ነው ማለት ነውና፣ ያቀረብ ነው። ስክሪፕት ሙሉ ሙዚቃው ከአንዱ ዜማው ከአፋር ወደ ትግራይ ስትሄድ ከትግራይ ወደ ጎንደር ምናምን እያልኩ እያል ከዚህ ከራስ ጀምሮ እስከታች ምትስልተ ድረስ ሁሉም የሁሉንም ብሄር በአርባ ደቂቃ ውስጥ ለመዳሰስ ሲሞከር ነው። ተሳካለን። እኛ በአሸናፊነት ደረጃ አዋርዱንም ለሰርተፍኬቱንም የአፍሪካ ዋንጫ ይዘን መጣ ነው ማለት በጣም ደስ ይላል ይላል። እዚ ወደ ኪን ኢትዮጵያ ለመልሰህ ኪን ኢትዮጵያ አሰልጣኝም ነህ ስራ አስኪያጅም ነህ። እስቲ ስለ ተልእኮ ንገረን። አንድ ሁለት ሀገር ሄዳችኋል እና ትልቅ ተልእኮ ነው ያለው። እስቲ አስረዳ። ን ኪን ኢትዮጵያ ያው የኢትዮጵያ ባህል ከባህል የሙዚቃ ቡድን ባለፈም አምባሳደር የሚል ያው ትልቅ ቦታ አለውና አላማው እነዚህ በጣም ነባር የሆኑ ድንቅ ማንነቶች አሉ ን አደለ ቀድሞው የሚታወቁ እነሱ እንዳሉ ሆነው እነሱ በግማሽ እንዳሉ ሆነው፣ በተቀረው ግን እስካሁን ለይታ ያልበቁ የትተው ዝም የተባሉ በምስልም በድምጽም ያልተቀረጹ በስነ ጽሁፍም ረቂቅ ጽሁፍ ያልተሰጣቸው። እነዛን ቅርጽና ወታቸው እንደጠበቁ ይዘትና ተመናቸውን ሳይለቁ ለመድረክ ብናመጣቸው ሌላኛ የኢትዮጵያን ካሉት ጋር ተዋህዶ የሚገርም የኢትዮጵያን መልክ ማሳየት ማስተዋወቅ ይችላሉ ተብሎ የሚታሰቡ ስራዎች ላይ ፎከስ እንዲደረግ ባህል ሚኒስተሩ ጨረታ አወጣ። ጨረታ ሲያወጣ ሁሉም ተወዳደሩ። ኢትዮጵያ ውስጥ አሉ የሚባሉ ኤቨንት ኦርጋናይዘሮች ተወዳደሩ። እንደ እድል ሆኖ ሻኩር አሸነፈ ማለት ነው። የሻኩራ ዋና ስራ አስኪያጅ ባለቤትም ካምዞ ነው ሌላው የማናጅመንት አባላት አሉ በቀጥታ እኔን የጠሩኝ ከሀገር ውስጥ ወጥቶ አለም አቀፍ ትላልቅ መድረክ ላይ ኢትዮጵያን ተሸክሞ መቆም ይከብዳል እኛ እንደሁም መጀመሪያ ቻይና መሆኑ ደስ ብሎናል ደቡብ አፍሪካ ነበር መጀመሪያ ተብሎ የነበረው ደቡብ አፍሪካ በመልክም በባህሪም በምናምንም የአፍሪካኖች አንድ ነን እና ብዙ መደነቅ ላይኖር ይችላል የእኛን ስራ ምን ያህል አቅም እንዳለው ልናቅም እንችለው ይህን ስራ አይተው ለማያውቁት ቃ ቀድሞ ይሄድ የሞራል ግንባታ ለእኛ ይሰጣል በሚል ሌላ ሀገር ላይ ብለን አስበን ነበር። ቀድሞ ተሳካና ቻይና ሄድን። ማለት ቻይና ከአቀባበል ጀምሮ የነበረው ነገር በቃ ማለት ኢትዮጵያ የሚለው ከፍታውን ወይም የስሙን ልዕልና ምታቂው ምትረጁ እዛ ጋር እነሱ በሰጡት ግምትና እንክብካቤ ክብር ልክ ነውና፣ በጣም ነው ደስ ያለን። ሁላችንም በጣም ነው የተደነቅነው። በዚህ ልክ ቻይና ላይ እንደዚህ አይነት አቀባበል ይኖራል ብለን አላሰብንም። የሚገርም ነበረ። ትደነግጣለ ማለት እኛ ቆንጆ ነው ብለን ወይ ቅጠል ለብሰን ወይ የሜኒትን ራቁታቸው ወይ የሀመርን ቆዳ ለብሰን ስንሰራ ለእነሱ ስድብ ይሁን ይጎረብጥ ይሁን ወይ ያስጨንቃቸው በጣም የሚያስጨንቁ ነገሮች ነበሩ፣ እና ያየነው ስራችን ከቀረበ በኋላ ሁሉም የነበራቸው አንድ ሰው ተነስቶ ሳይል እስከ መጨረሻ ረስ ጠብቁ በስልካቸውም ሪከርድ እያደረጉ ነበረና ልክ ካለቀ በኋላ በጣም ነው ተደስተን፣ ያው ከበስተ ጀርባ ሲጨፈር ስንዘል ስንተቃቀፍ እንኳን ደስ አላችሁ ስንባባል ነበር። በዛ ልክ ይወዱናል ይቀበሉናል ብለን አልገመትንም ነበር። ራሻ ክሬምሊን ፊት ለፊት ያየሁት ቀዩ አደባባይ ጋር ነው የሰራችሁት? የራሻው የመጀመሪያው ሴንት ፒተርበርግ ነው። የሩሲያ ትልቁ የባህል ማዕከል ሴንት ፒተርበርግ ነው እና የሩሲያው በጣም ይለያል። ለምን ሩሲያዎች ለኢትዮጵያ ያላቸው ጥልቅ ፍቅር ነው። ኢትዮጵያን የሚስሉባት ከእኛ ጋርም የሚያስተሳስራቸው ብዙ ነገሮች አሉ። አንደኛው ትልቁ የሃይማኖታዊ ስርዓታቸው የሚገርም ነው። በምግባራቸው በሃይማኖት ምግባር የቀና ማህበረሰብ ነው። ከዛ ባሻገር ደግሞ ወታደራዊ ዲሲፕሊን ያለው ማህበረሰብ ነው እና ያ ተሳክቶልናል። በጣም ዲሲፕሊን ነበር፣ ቲሙ ፍቅሮ መተሳሰቡ፣ መተጋገዙ እና እነሱም ደግሞ በጣም የወዱን ስለነበረ ትንሽዬ ስህተት ትልቅ ዋጋን ታስከፍላለች። ሁ እንደምታውቂው ና መጥፎ ነገር ድንገት አይተው ኢትዮጵያውያን እንደዚህ ናቸው የሚል የዘመናት ፍቅራቸውን ዋጋ እንዳናሳጣ በጣም ነው። በስብሰባ ብዙ ነገር ተመካክረን ተወቃክሰን ቃል ኪዳን ገብተን ነው የሄድ ነው እና ያ ተሳካለን በሚገርም ሁኔታ በጣም በጣም ተሳካል። ከኪን ኢትዮጵያ ጋር ተያይዞ ወንዴ፣ ሰሞኑ እየተነሳ ያለው ነገር አንዱ ነገር አርቲስቶቹ በምን መንገድ ነው የሚመረጡት የሚል ነው። ሁለተኛ ደግሞ ሁሉም የኢትዮጵያ አካባቢ ሁሉም የኢትዮጵያ ባህሎች እኩል ውክልና አላገኙም የሚሉ ሀሳቦችን በስፋት እየሰማን ያለ ነው እና ለዚህ ጉዳይ መልስ ምንድን ነው? ለዚህ ጉዳይ መልሳችን አንደኛ እኛ የኪን ጥበብ ሰዎች ነን። የጥበብ ሰው ጥበብ ድንበር የለው፣ ዘር የለው፣ ጎሳ የለው፣ ዓለም አቀፍ ሀብት ነው። በውክልና ከሆነ ዞን ወይም ከሆነ ክልል ኢኬሌኒን ይወክላል ተብሎ የተላከ አንድም ሰው የለ። እኛን ያስመረጠን ያሰባሰበን ሙያችን ጥበብ ነው። ያገናኘን ያዛመደን ደግሞ እዚጋ ያስተሳሰረን ኢትዮጵያዊነት ነው። ሰሜንም፣ ምስራቅ፣ ምዕራብም ማዕከላይን ጨምሮ የኢትዮጵያን ውብ ገጽታ ማሳየት የሚችሉ የተደበቁ ስራዎችን አወጥተን ፈልፍለና ወተን ኢትዮጵያችን ትመስላለች ነው እንጂ። እዛ ትግራይም ዘፈነ፣ ኦሮሞም ዘፈነ፣ ወይም ኮንታም ዘፈነ ወላይታ ኢትዮጵያ ዘፈነች ነው የሚባለው። ስለዚህ የምንሄደው ኢትዮጵያን ወክለን ነው። ይሄ ነገር እንዳይፈጠር አስቀድመን ምን አደረግን መሰላቸው? ሁሉም የመረጥናቸው ልጆች ከየቦታው አመጣናቸው። በእርግጥ አመራረጣችን ኢትዮጵያን ስፋቱ ሰፋ እንዲል ከትግራይ ገሬቹቹ አለ። ጎበዝ ዘፋኝ ነው ክራሪስቱ ብሩክ የሚባል አለ። ከአማራ ከጎንደር ሶስት ሴት ተወዛዋዦችና አንድ ወንድ ተወዛዋዥ አዳም የሚባል እንደገና ከሙላለም ማዕከል ከጎጃም ከባህር ዳር ማለት ነው ጎበዝ ይበልጣል የሚባል ዋሽንት አለ። ቤስ ክራር ተጫዋቹን ከጅማ አሰፋ የሚባል ልጅ ማሲንቆ ቻፒ ማሲንቆንም ከጅማ ሰርከስ ከኦሮሚያ አደ ኦቦ አደምን እንደገና ደግሞ ከጅማ በሽሪያ የምትባል ልጅ ከደቡብ ደቡብ አራት ክልል ነው። ደቡብ ክልል አለ። ደቡብ ኢትዮጵያ ማዕከላዊ አለ። የእኛ ደግሞ ደቡብ ምዕራብ ክልል አለ። እንደዚሁም ደግሞ የሲዳማ ክልል አለ እና ከየቦታው ብቻ አላቸው ብለን የምናሙያቸው መሰረት አድርገን ቋንቋ ላይ በደንብ ጎበዝ ናቸው የምንለውን ሰብስበን ነው መሰረት ነው። ይህንን ተልዕኮ ሊያደናቀፍ የሚችል እርስ በርሳችን ሊያገፋፋን የሚችል ትልቅ የጋራ ጠላት አለ። ያ የጋራ ጠላታችን ራስ ወዳድነት ነው። ስለዚህ ሁሉም ሰው እዚህ ካምፕ ከገባበት ሰዓት ጀምሮ እኛ እንጂ እኔ ማለት አይችልም፣ ወንጀል ነው። የግልና የቡድን ፍላጎቱን ወደ ጎን ትቶ የጋራ የሆነችውን ኢትዮጵያዊነትን ብቻ እንዲያስቀድም የሚስማማ ሰው ይፈርም፣ ያለበለዚያው ሄዶ ሌላ ኢትዮጵያዊነት የገባውን ሰው እናመጣለን በሚል ሁሉም ተማምኖ ተፈራረምን ማለት ነው። ስለዚህ የሰማኒያ ብሔር ብሔረሰብን ሰው ማምጣት አይቻልም፣ በጀትም አይኖርም። ስለዚህ በተመጠነው የሰው ኃይል በአጭር የጊዜ ሰሌዳ ግን ሁሉንም ክልል ተደራሽ ያደረገ ስራ ነው። ከኛም የሚጠበቀው የብሔር ውክልናን ሳይሆን ስራ ነው። ልክ እንደ ህዝብ ለህዝብ እንደ ህዝብ ለፕሮፌሽናል የሆኑ ባለሙያዎች ሁሉንም ባህል ወክለው ኢትዮጵያን ነው ያሳዩት ሄደው። ይሄ ያወጣችሁት ደብ ግን ለኪን ኢትዮጵያ ብቻ ሳይሆን ለሁሉም ቢሆን ሁላችንም ብንፈራረምበት እንዴት ታሪክ። በተለይ እንደዚህ አይነት ጉዞ ላይ ራስ ወዳድነት ነው ብዙን ጊዜ ግጭት የሚፈጥረው። እንደዛ አይነት ነው በጣም እንዲሁም ዶት ዶት አድርገን ስክሪፕት ከመጻፍ ጀምሮ የተደበቁ ነገሮችን ሞገስ የሆኑ አሁን ያልኳችሁን የክልል ስራዎቻችንን በጣም ውበት የሆኑ ሌሎችንም ስራዎች አድርጎ ቆንጆ ስራ ሰርቶ አጥንቶ ቲሙን አሰልፎ ምናምን አድርጎ ለመድረክ ማብቃት ነው የእኔ ስራ። ከብር ጋር ከቪዛ ጋር ከፓስፖርት ጋር ከምግብ ጋር ከመኝታ ጋር ምንም ግንኙነት የለኝ። ያ የሚመለከተው ሻኩራ ነው። ፓስፖርትም እዛ ነው ያለው፣ እኛ ጋር አይደለም። ና የሚነሱ አንዳንድ ሀሳቦች ቅስምን የሚሰብሩ ናቸው ነገር ግን በዲሲፕሊን ግድፈት ያባርናቸው ልጆች አሉ። ለምን ሩሲያ ላይ ሄደን መደባደብ የለብንም። ስታዘው ማይታዘዝ ወይም እኔ ብቻ እኔ ካልዘፈንኩ ወይ ምናምን። አንድም ሰው ይዘፈን ሁለትም ዘው ኢትዮጵያ ዘፈነች ነው። አስር የሚያዘፍነንም ሰዓት ካለም አስር እንዘፍናለን። እና ዋናው በቃ ኢትዮጵያን መወከር ስለሆነ ይሄ ኃላፊነት ያልገባቸው ትንሽ ልጆች ናቸው እንግዲህ በዲሲፕሊን ግድፈት ከቲሙ አላባረን ናቸው አንድ ጉዞ ና ሁለት ጉዞ እንዲቀጡ ነው ያደረግ ነው። ቀድመን ስርዓት አለው ባይዙ አካሄድ አለው። ያው በውስጥ አሰራር መሰረት መጀመሪያ ይመከራል። የሆነ ሰው ሲያጠፋ አደጋግሞ አስፈሪ ከሆነ አካሄዱ ከዛ የሚቀነስ ከሆነ ቀጥታ ክልል ደውለናል። ባህል ቱሪዝም፣ በተለይኛ ጋር ደቡብ ምዕራብ ክልል ደውለን እንዲመክሯቸው ሰላምና ጸጥታ ቢሮ በጣም የምንቀርባቸው አመራሮች አሉ። ይመከራል፣ ይዘከራል፣ እንዲመከራል። ከዛ ወደ ጸጥታ ቢሮ ደግሞ ጨመራ ጭብጭራ። እንዴት ነው እኔ አሁን ከተሰራ ከተስተካከለ በኋላ ሄደን አናውቅም። እንዴት ነው? ቱሪስት ይመጣል አሁን በጣም አሁን በቃ ዓለም ላይ ያሉ ሰዎች ብዙዎች ይመጣሉ እና ብዙ ፈረንጆች ብዙ ቱሪስቶች አይደለም፣ ከፈረንጆችም በላይ ብዙ ኢትዮጵያውያን እዚህ መሀል አካባቢ ያለን ትልቅ ሀብት ሰው ብዙ ትኩረት አይሰጥም ነበር። ና እናንተ መታችሁ አስተዋውቃቸዋል። ብዙ ሰው ጠቅላይ ሚኒስተሩ፣ ትልቁን የአንበሳውን ድርሻ ነው የሚወስደው። ዛሬ ላይ ግን አለም አቀፍ መዳረሻ እየሆነ ነው። ከእግዚአብሔር ጋር አሁን ኢትዮጵያ አባይን ከገነባሽ በኋላ አለም ላይ ያው እንግዲህ የማይቻል ነገር ማድረግ የሚያስችል ማንነት ላይ እንዳለን አለም አይተዋል። ና ሌሎችም ትላልቅ ፕሮጀክቶችን መስራት ይቻላል። በዚህ ሳምንት የሰንደቅ ዓላማ ቀን ይከበራል እና ወታደር ለነበረ ሰው ደግሞ ለሰንደቅ ዓላማ ትርጉም በጣም ትልቅ ነው የሚሆነው እና እስኪ ስለ እሱ ብታወራም ብለን ነው ወንዴ። እንደ ዋሴ ዋሴ አይነት ስለ ባንዲራ እንጠብቃለን አይነት ነገር ነው እያለች አለችው። በነገራችን ላይ ይሄም ሩሲያም ቻይናም አሳክተናል። መዝጊያ ስራችን ልክ ሙሉውን ፕሮግራም ካቀረብን በኋላ መጨረሻ ላይ መዝጊያ ስራችን የእኛን ድንቅ ባንዲራችንን ወይም ሰንደቅ ዓላማችንን ይዘን ሁሉም ብሄር ብሄረሰብ በሁሉም ባህል አለባበስ መድረክ ላይ ወጥተን ኢትዮጵያ የጋሽ ጥላሁንን ኢትዮጵያ የሚለውን ያንን እንደ መዝሙር ወስደን ሰው እስከሚያለቅስ ድረስ ስሜት ውስጥ ሁላችንም በቃ መዝጊያችን ኢትዮጵያዊነት ነው። ሲጀመርም የፕሮግራሙ ሲጀምር ስክሪፕቱም ሲጻፍ ከአድዋ ነው እና ያው በመስዋዕት በህይወት መክፈል ውስጥ የመጣ የክብር ስም ነው። ኢትዮጵያዊነት ወታደራዊ ስሜቱ ሰንደቅ አላማው በጣም ማለት እኔ እንጃ እንደዚህ የሆነ ሆድ ምናምን አይበስሽም። እንደዛ ክባር ነው። ስለዚህ አሳብ አለ ማለት ነው፣ ስለ ባንዲራ አንድ ተለቅ ያለ ስራ በዚህ መጠን እንዴት እንደ ገለጹ ላ በዚህ መጠን የተነሸጠ አይ ደግሞ የተነሸጠበትን ጉዳይ ላይ ሌላ እንድ እንዳለች በጣም ቆንጆ ስራ ደግሞ ስለ ስኬታችሁ በጣም ነው ኮንግራ ልንላችሁ የምንፈልገው። እንኳን ደህና መጣህ። አንተ በዚህ በወጣትነት ወንዴ ኮንታ ብዙ ብዙ ስራ ሰርተሃል። እንኳን ደስ ያለ ስለመጣህ ወንድዬ፣ ስላወራ በጣም ደስ ብሎናል። በጣም እናመሰግናለን። እኔም በጣም አመሰግናቸዋለሁ፣ አከብራቸዋለሁ በጣም መወዳችሁ ማደንቃችሁ ሰዎች ናችሁ። በጣም አመሰግናለሁ። እግዚአብሔር ያክብራቸው። በጣም በጣም